ኢትዮጵያ ባለፉት ሰባት ዓመታት የተለያዩ የአረንጓዴ ልማት ሥራዎችን ስትሠራ ቆይታለች። ከ2011 ዓመተ ምህረት ጀምሮ የተሠሩት የአረንጓዴ ዐሻራ ማኖርና ችግኝ መትከል መርሃ ግብር ከ47 ቢሊዮን በላይ ችግኞችን መትከል ተችሏል። የአረንጓዴ ዐሻራው ትሩፋትም አሁን መታየት ጀምሯል። ዓለም አቀፍ ዕውቅናንም እያገኘ ይገኛል። ለተከታታይ ሰባት ዓመታት በተደረገው የአረንጓዴ ልማት ዐሻራ ንቅናቄ ኢትዮጵያ ከራሱ አልፋ ለዓለም የአየር ንብረት መጠበቅ ያደረገችው አስተዋጽኦ እጅግ ግዙፍ ነው። ይህንንም ትልልቅ የዓለም ድርጅቶች እውቅና እየሰጡት እንደሚገኙ እየተመለከትን ነው። ከዚህ ቀደም የዓለም የምግብና የእርሻ ድርጅት ፋኦ በምግብ ዋስትና፣ በተመጣጠነ የምግብ አቅርቦትና በስንዴ ምርት የላቀ አፈጻጸም ላሳዩት ቁርጠኝነት የከበረውን የፋኦ አግሪኮላ ሜዳሊያ ለጠቅላይ ሚኒስትር አብይ አህመድ መሸለሙ ይታወሳል። አሁን ደግሞ ኢትዮጵያ በአረንጓዴ ልማት ንቅናቄ ባደረገችው አስተዋጽኦ አንድ ትልቅ ዓለም አቀፍ እውቅናን አግኝታለች። ኢትዮጵያ ዓለም አቀፍ እውቅናውን ያገኘችው በጣሊያን ሮም እየተካሄደ ባለው የዓለም ምግብ ጉባኤ ላይ ነው። የዓለም የምግብ ጉባኤም የምስረታ በዓሉ አካል ሲሆን ኢትዮጵያን ጨምሮ በርካታ ሀገራት እየተሳተፉበት ይገኛሉ። ድርጅቱ ለኢትዮጵያ በአረንጓዴ አሻራ ዘላቂ የደን ልማት አያያዝና አጠቃቀም በሚል ዘርፍ ዓለም አቀፍ እውቅና የሰጠ ሲሆን የኢትዮጵያ መንግስትን ወክለው የቱሪዝም ሚኒስትሯ ሰላማዊት ካሳ ሽልማቱን ተቀብሏል። የቱሪዝም ሚኒስትር ሰላማዊት ካሳ በመርሃ ግብሩ ባስተላለፉት መልእክት ፋኦ ረሃብን ለማጥፋት የአየር ንብረት ለውጥ ተጽዕኖ ለመቀነስ እና የአካባቢ ጥበቃን ለማጠናከር ላለፉት ሰማንያ ዓመታት የላቀ አሻራ ማሳረፉን አንስቷል። ተስፋም ወደ ተግባር ሲቀየር ኢትዮጵያን እንደሚመስልና ኑ አብረን የዓለምን ተስፋንና ችግኝን እንትከል የሚል መልእክት አስተላልፏል። ተስፋ ወደ ተግባር ሲቀየር ኢትዮጵያን ነው የሚመስለው። በሚሊዮን በሚቆጠር ሕዝብ ስም ይህንን እውቅና ስለሰጣችሁን ከልብ አመሰግናለሁ። የፋኦ ቡድን አባላትንም አመሰግናለሁ። ለዘላቂ ወዳጅነታችንም በጋራ ችግኞችን እንትከል፣ የነገ ተስፋችንንም አብረን እንትከል። አመሰግናለሁ። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የተጀመረው የኢትዮጵያ አረንጓዴ ዐሻራ መርሃ ግብር ዛሬ በምርጥ የዘላቂ የደን ልማት ጥበቃና ምሳሌነት እውቅና በማግኘቱ ኮርተናል ብለዋል። በመርሃ ግብሩ በብዙ ቢሊዮኖች የሚቆጠሩ ችግኞችን በመትከል የደን ሽፋንን ከ17.2 በመቶ ወደ 23.6 በመቶ ማሳደጉንም ተናግረዋል። እውነት ለመናገር እዚህ በመገኘቴ ከፍ ያለ ክብር ተሰምቶኛል። ኢትዮጵያንና የኢትዮጵያ መንግስትን ወክዬ ፋኦ ይህንን እውቅና ስለሰጠን የተሰማኝን ላቅ ያለ ደስታ ገልጻለሁ። እናንተንም እንኳን ለአመታዊ ክብረ በዓላችሁ አደረሳችሁ። ላለሁ ይህንን የአረንጓዴ ልማት ንቅናቄ ጀመር ነው በባለ ራዕዩ መሪያችን ዶክተር አብይ አህመድ አነሳሽነት በ2019 ነው። እናም ዛሬ ይህንን አለም አቀፍ እውቅና በምርጥ የዘላቂ የደን ልማትና ጥበቃ ምሳሌነት በማግኘታችን ኮርተናል። ዛሬ ይህንን ዓለም አቀፍ እውቅና በምርጥ የዘላቂ የደን ልማትና ጥበቃ ምሳሌነት በማግኘታችን ኮርተናል። የአረንጓዴ ዐሻራ ንቅናቄውን ስንጀምር በትልቅ ራዕይ ነው። እናም ትልቅ ሀገር አቀፍ ንቅናቄ አድርገነዋል። አሁን የተከልናቸው ችግኞች ቁጥር ከ47 ቢሊዮን በላይ ደርሰናል። የደን ሽፋንንም ከ17 ነጥብ 2 በመቶ ወደ 23 ነጥብ 6 በመቶ አሳድገናል። አሁን የተከልናቸው ችግኞች ቁጥር ከ47 ቢሊዮን በላይ ደርሰዋል። የደን ሽፋንንም ከ17 ነጥብ 2 በመቶ ወደ 23 ነጥብ 6 በመቶ አሳድገናል። ይህ በህዝብ ጠንካራ ተሳትፎና ታሪክ የመጻፍ ራዕይ የተሳካና ተስፋችንን ያለመለመ ስኬት ነው። ይህ በህዝብ ጠንካራ ተሳትፎ የተሳካና ተስፋችንን ያለመለመ ስኬት ነው ያሉት ሚኒስትሯ ይህንን ተጨባጭ ስራ ወደ ኢትዮጵያ መጥተው እንዲጎበኙና በአይን አይተው እንዲመሰክሩም ጋብዟል የአለም የምግብና የእርሻ ድርጅት ከኢትዮጵያ ጋር ላለው ለረጅም ጊዜ የጸና አጋርነት ያመሰግኑት ሚኒስትሯ በጋራ ጥረታችን ችግኞችን እየተከልን የተሻለ ነገን ለልጆቻችን መገንባት ጀምረናል ብለዋል። ሁላችሁም ወደ ኢትዮጵያ ኑና አረንጓዴ ልማት ላይ የሰራነውን ስራ በአይናችሁ አይታችሁ አድንቁ። በደኖች ላይ ተዘዋወሩ። ህዝብ አንድ ሲሆንም መስራት የሚችለውን ተአምር ኑ ተመልከቱ። በተባበሩት መንግስታት ድርጅት የዓለም የምግብና የእርሻ ድርጅት ፋኦ ሰማንያኛ የምስረት ዓመት የድርጅቱን ያለፉት ዓመታት ስራዎች በሚዳስሱ እንዲሁም ቀጣይ ራእዩን በሚገልጡ ዝግጅቶች እያከበረ ይገኛል።